ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ግን ሚባላ ህዝብ ምን ያደርግላቸዋል? እንኳን የሚባላ ህዝብ የቆመ ፕሮጀክት ነው ጭንቅላታችን እኮ ዞረ። ሀገር እያፈረስክ መራለው ማለት ዋጋ የለውም ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። የተወሰነ አካባቢ አለን፣ በተለይ መሀል ላይ ያሉ የሚጮሁ በጣም የሰፋ ነገር ቢያነሱ፣ እባካችሁን ከዚህ እንውጣ። ብዙ በቂ ችግር አለብን እኛ፣ በቂ የሆነ ተጨማሪ ችግር አንጨምር። ኦሮሞ አይጠቀም፣ አማራ አይጠቀም፣ ጉራጌ አይጠቀም። በመባላት አንጠቀምም፣ እንቀብራለን፣ እናለቅሳለን፣ የሰው ቤተሰብ እናፈርሳለን። ከዛ ደግሞ ህይወት ይቀጥላል። ከእንደዚህ አይነት ጉዳይ ብንወጣ ጥሩ ነው። ይሄ ጭንቅላት የሚያዞር እና ለመኖር ለመስራት የማይመች ሞራል የሚነካ ነገር ስለሆነ እባካችሁን ሰከን ብለን ብናስብና ለጠላቶቻችን ሲሳይ ባንሆን ኦሮሞና አማራን ለማባላት ገንዘብ፣ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ። እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም። እና ማስተዋል ጥሩ ነው። ኦሮሞ የሚሞት አማራ የሚሞት ጉራጌ የሚሞት ጉዳቱ ለኢትዮጵያ ነው፣ ለኢትዮጵያ ነው። በዛ መንፈስ እያሰብን የዜጎቻችን መጎዳት መበደል መደፈር መዘረፍ እኩል የሚያሳዝነን ካልሆነ የጋራ ሀገር ልንገነባ አንችልም፣ ልንገነባ አንችልም። ይሄ ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የሰማንያ ብሔር ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ከህግ ማስከበር ዘመቻው ጋር ተያይዞ አንዳንዶች ጦርነት ሰላምን ለማምጣት ይካሄዳል ይላሉ። ራሱ ሰላምን ለማምጣት ጦርነት ይካሄዳል፣ ፍትህን ለማምጣት ጦርነት ይካሄዳል፣ የአገር ሉዓላዊነትን ለመጠበቅ ጦርነት ይካሄዳል። ለጦርነት የተለያየ ስም እየሰጡ የጦርነቱ የመጨረሻ ውጤት ለሰላም ለፍትህ ስለሆነ ነው የተደረገው የሚል ነገር ያነሳል። በማንኛውም መመዘኛ ግን ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋት እና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ የሚጠቅመው የጦርነት ጥሩ የሚታየው ካለመጀመር ብቻ ነው። ከጀመርክ ውርደት ነው፣ ከጀመርክ ሞት ነው፣ ከጀመርክ ዘረፋ ነው። ጦርነት ስፕሪቱ በራሱ ፍራቻን፣ ጥላቻን፣ መገፋፋትን የሚፈልግ ነገር ነው። ጦርነት ጥቁር ጥላ ነው። በዚህ ምክንያት ነው፣ ታስታውሱ ከሆነ ለዘመን መለወጫ የትግራይ ሕዝብ የጥይት ድምፅ እንኳ አያስፈልገውም በቃው በቂ የጥይት ድምፅ ሰምቷል ባካችሁን የሚል ፐብሊክሊ እዚህ ምክር ቤት በተደጋጋሚ በሚስጥርም ለእነሱ በሽንግልና ብዙ ጊዜ ሞክር ያሉ ብዙ ጊዜ። ጥይት ኪሳራ ነው። ጥይት ካለ ዘረፋን፣ መደፈርን፣ መዘረፍን ፕሮፓጋንዳው እንደተጠበቀ ሆኖ መከላከል አትችልም። ዋናው መፍትሄ ወደ ውጊያ ለመግባት ነው። ወደ ውጊያ ሲገባ የሁሉም ትኩረት የራሱን ቦታ ማስፋት፣ ማጥቃት መቅፋት ስለሆነ ቤዚክ የሆኑ የህዝቦች መብቶች ይገፈፋሉ። እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ዲፔሌ ፍላይ ብቻ አይደለም። አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን፣ ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው። ዝግጅቱ በሙሉ ሰልፍ ነው። ዝግጅቱ በሙሉ መሳሪያ ነው። ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተዉ ቢባል ቢለመን በእጅ አላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጨዋታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት፣ በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሀዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው የመንግስት ልምምጣ በዛ እርምጃ ይወስድ ምን እንዴ ምናምን ብለው ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናውድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናቃለን። የቲፒኤልኤፍ የጦርነት ፍላጎት አሳዛኝ የሚሆነው ላለፉት ሃያ ዓመታት ቲፒልፍ ስልጣን ላይ ያለ የትግራይ ህዝብ አንድ ነጥብ ስምንት ሚሊየን ህዝብ በሴፍቲኔት እየተረዳ ይኖረው ሀያ ዓመት እዚ ያለውን ትግራይ ውጭ ያለውን ትግራይ ሌላ ቦታ ያለውን ሳይሆን ትግራይ ክልል ያለውን ማውራቸው፣ አንድ ነጥብ ስምንት የትግራይ ህዝብ በሴፍቲ ኔት የሚኖረው ሀያ ዓመት። ያው ከዛም ይቀነስበታል። ኮታም ሶስት ኪሎ ከሆነ ሁለት አምስት ከሆነ አራት እየሰጡ ይቀንሳሉ። ግን ሴፍቲኔት ነው። በዛ ላይ ኮሮና በዛ ላይ አንበጣ በዛ ላይ አርሶ አደሩ ያረሰውን የደከመበትን ሳይሰበስብ ውጊያ አይጀምርም። ሪስፖንስብል ሰውን እዛ ያደርግም። እንደው የፈለገ ክፋት እንኳ ቢኖር ጊዜ መምረጥ ያስፈልግ ነበር። ዘሆል የክልሉ አመራር ጦር ሰባቂ፣ ግጭት ጨማቂ፣ የጦርነት ተንታኝ። ጦርነቱን ደሞ እንዶ በአካባቢ ብቻ አይደለም ሰፋ ያደረገ እንትና ከፈለገ አስር ጊዜ ይምጣ እንትና አምስት ጊዜ ይምጣ ብቻ ሳይሆን እኛ ከተነካን ሆርኖ አፍሪካ ትታመሳለች ትጠፋለች፣ የሚለውን እነሱ አምነው ፈረንጅ አሳምነዋል። ፈረንጅም እንደዛ የሚያስበው ባይዘው፣ ግን ምስራቅ አፍሪካ የምትታመሰው መጀመሪያ የትግራይ ሕዝብ ከተጎዳ አማራ ከተጎዳ ኦሮሞ ከተጎዳ በኋላ ነው። አንተ ሳትጎዳ ሌላ የሚታመስበት እድል የለም። ይሄ በዚያ በቃ እንዴ ኢትዮጵያ ውስጥ በታሪክ ያነበብነው የሰማ ነው። አንበሳ ገዳይ ተፈጠረ ኢትዮጵያ ውስጥ የሚያርስ አስዋደር እየገደለ ልክ እንደ አንበሳ ገዳይ የሚፎክር ቅድም የኦነግ ሸኔ ጉዳይ ተነስቷል ኦነግ ሸኔ የሚባል ስም ትንሽ ያስቸግራል ኦነግ ብዙ ጊዜ የእኛ ስም አይደለም ስለሚል ግን የሸፈተው ኃይል ሽፍታው ላለፉት 20 አመታት የት ነበረ ይሄ ሽፍታ ለምንድን ነው አሁን የሚያደርገውን ነገር ያላደረገው ኬት መጣ መሳሪያው ትጥቁ ገንዘቡ ስልጠና የሚወስደው የት ነው? ይሄ ለኢትዮጵያ ሕዝብ ግልጽ መሆን አለበት። በዚህ ውጊያ ሶስት መቶ የሚጠጉ የዚህ ሽፍታ አካላት ትግራይ አግኝተናል። እየሰለጠ ነው ተረታታ ለሚወራ ፕራክቲካል ነው። ነገር ግን መስተካከል ያለበት የኦነግሸኔ ወይም ሽፍታው አማራ ብቻ ገደለሚው አደገኛ ነገር ነው አደገኛ ነገር ነው። የኦነግሸኔ ከአማራ በላይ ያዋረደ ኦሮሞን ነው። ከነነፍሱ አቃጥሏል። አስራ አምስቱ ምሽግ ውስጥ ጥሏል። በምዕራብ ወለጋ ሶስት አራት ወር ስንዋጋ ከእነሱ ጋር ነበር ውጊያ። ስልክ አልነበረም። በጣም የሚያሳዝነው ነገር ግን በወለጋ ሶስት አራት ወር ስልክ መጥፋቱን አንድም የውጭ ሰው ኮምፕሌን አድርጎ ያውቅ? ለካ ትግራይ ብቻ ነው ሲጠፋ ችግር የሚፈጠረው። የወለጋው ችግር የለውም፣ ቢሞት ችግር የለውም፣ ስልክ ቢጠፋ ችግር የለውም። ኦነክሸኔ የኢትዮጵያ ጠላት ነው። ለኦሮሞ አይበጅ፣ ለአማራ አይበጅ፣ ለጉራጌ፣ ለሰው ዘር አይበጅ። ምክንያቱም በሰላምና እና ተወዳደርና አሸንፍ ሲባል የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው፣ ጥቅም የለውም ለራሱም ጥቅም የለውም እንጂ የወለጋ ሕዝብ መንገድ እንዳይሰራ ልማት እንዳይመጣ ስቃይ ውስጥ እኮ የነበረው አንድም ሰው አልተናገረለትም ከውስጥም ከውጭም አይቶ አይቶ ነው በቃኝ ብሎ ራሱ አግሬሲቭ ሆኖ ይህን ኃይል የገፋው እና ለአማራ ብቻ ሳይሆን ለሁሉም የኢትዮጵያ ሕዝቦች የማይበጅ ነው። ወለጋ ውስጥ የሞቱ የአማራ አርሶ አደሮች አማሮች አይደሉም፣ የኦሮሞ አካሎች ናቸው። ኦሮሞን አምነውና ወደው ከኦሮሞ ህዝብ ጋር ተዋደው ተጋብተው የሚኖሩ አካል ናቸው። እነሱም መግደል ፕራይመሪሊ የኦሮሞ መግደል ነው። ማንም ዝም ብሎ ወደ ሰው አካባቢ አይሄድም፣ ካልወደደ ካልተማመነ። ለመዝናናት እንኳን ቦታ ይመረጣል፣ እንኳን ለኑሮ በኦሮሚያ ውስጥ የሚኖር ማንኛውም ሰው ሲሞት ፕራይመሪሊ ኦሮሞ ነው የተጎዳው። እነዚህ ኃይሎች የሁላችን ጠላቶች ናቸው። እነዚህን ኃይል ካደረግን በኋላ ጉዳዩ ቀጣይ አማራና ኦሮሞ ካደረግነው የጠላት ፍላጎት ማሳካት ነው። ለአማራም ለኦሮሞም ጠላት ነው ብለን በጋራ ብንቆም፣ ለጉራጌም ለወላይታም ጠላት ነው ብለን በጋራ ብንቆም እንኳን እናጠፈዋለን። ሩም አንስጣቸው። ትግራይ የተፈጠረው ችግር እነዚህን አይነት ቡችሎች በየቦታው ፈጥሮ ገበሬ እየገደለ የሚፎክር ኃይል መፍጠር ብቻ ሳይሆን አሁን ትግራይ ውስጥ ሰው ይታፈናል፣ ሰው ያፈናሉ፣ ሰው ይገላሉ። አንዳንዴ የሚረሳ ይመስለኛል። መቶ ሺህ ሁለት መቶ ሺ ወታደር አለኝ ብሎ ትግራይ የነበረው ኃይል ሲፎክር እኛ ሁለት መቶ ሺ እኮ አልገደልንም ተበተነ እንጂ ከየቤቱ እየወጣ እንደሚገል ከየቤቱ እየወጣ ጥፋት እንደሚያደርግ ሌላው ቀርቶ ለእርዳታ የሚሰማሩ ሰዎች ይታፈናሉ፣ ይገደላሉ፤ እርዳታ እንዳይሰጡ ማለት ነው። ከዚህ ቀደም ካደረጉት ጥፋት በላይ አሁን ትግራይ ውስጥ ነገር ተረጋግቶ ስራ እንዳሄድ የሚያደርግ ሁኔታ አለ። በትግራይ ብቻ አይደለም፣ ቅማንት ላይ ይሞከራል፣ አሁን ከሚሴ ይሞከራል፣ አንዳንድ ቦታ ይሞከራል። ግን ከአጥፊዎቹ በላይ ያን የጥፋት ሀሳብ ተሸክሞ ወስዶ አሁን ቅድም ስለ ከሚሴና ስለ አማራ ተነስቷል። እዚ ያለው ህዝብ የወሎ ክፍለ ሀገር ህዝብ ነው የፌዴራል ስርዓት የሚባል ሲመጣ ነው አማራ ክልል ምናምን ልዩ ዞን ተባለ እንጂ የወሎ ክፍለ ሀገር ህዝብ ነው። በወሎ ውስጥ የተዋለደ የተጋባ ከእኔም ከእናንተም በላብሮ የኖረ ህዝብ ነው። እኛ እኮ ነን እንትን ዞን እንትን ምናምን ያለው እንጂ ሰከን ብለን ብናይ ጥሩ ነው። አያዋጣም፣ የሰው ደም እንደፈለግን እያፈሰስን አያዋጣም። እና ኦሮሞም ይሁን አማራም ይሁን ሰው አይሙትብን። እኛ ሰው አልተረፈብንም። በረሃብ የሚሰቃየው አንሶ በእኛ ፖለቲካ ሽኩቻ ምክንያት ሰው እንዲሞት ማድረግ ተገቢ አይደለም የሚለው ማየት ጥሩ ነው ወደ ትግራይ ለመመለስ ብዙዎች የደረሰብንም በደል እያወቁም ሊክዱ ይፈልጋሉ በዛች በአንድ ቀን ጀንበር ትግራይ ውስጥ ሁለት መቶ ቦታ ሁለት መቶ ሳይት አቴ ታይም ነው ጁንታው በሰሜን ጥቃት የፈጸመው አንድ ቦታ አለም ሁለት መቶ ቦታ አንድ ጋንታ አንድ ኃይል አንድ ሻምበል ያለበት በሙሉ ተመርጦ በአንድ ጊዜ ውስጥ ሁለት መቶ ቦታ ላይ ጥቃት ተፈጽሟል አሁን ይሄ ድንገት ምናምን በጣም ኦርጋናይዝድ የሆነ ስራ የተሰራ በዚህ ውስጥ ከሰባት ሺህ በላይ ቤታቸው፣ ሚስታቸው ጋር የተኙ በየከተማው የተኙ ባለስልጣናት፣ ማረክተኛ ሰዎች፣ ኃላፊዎች ብዙዎች ተይዘዋል፣ ጀነራሉን ጨምሮ። መቀሌን ስንይዝ እንኳን ከአንድ ሺህ ሶስት መቶ በላይ ኦፊሰሮች እኛ እጅ አልገቡም፣ በጁንታው ተይዘው በመቶ ኪሎ ሜትር በእግራቸው ጫማቸውን አውልቀው እንዴት ይደረግ ነበር። ጉዳዩ በዚህ አላበቃም። ሰሜን ህዝን አጥቁቶ ምናምን ችግር አልነበረውም፣ ግን ሀገራዊ እንዲሆን አማራ ክልል ጥቃት የጀመረው ማን ነው? ይሄ እኮ ለማንም ኢትዮጵያ ግልጽ እኮ ነው። በአማራ ክልል ላይ ጥቃት የጀመረው ይሄ ኃይል ነው። ሰሎቅ አቅራቅር ከሰማችሁ አማራ ክልልን መጀመሪያ የተጠቃው ናገባበት ተብሎ ማለት ነው። ወደ ጦርነቱ በሀገር ደግሞ እንዳይቀር ኤርትራ ሎኬት የተከሰው ማን ነው? ሪጂናል ይሁን አሁን ስለ ኢንፍራስትራክቸር ብዙ ይነገራል። የጎንደርን ኤርፖርት የባህር ዳርን ኤርፖርት በሮኬት ማጥቃት በምን ሳይንስ ጀስቲፋይ ይደረጋል? እኛ ትግራይ ላይ እየተዋጋን አክሱምና መቀሌ ኤርፖርት አላጠቀምም። ከባድ ሚሳይል ላለመተኮስ ሮኬት የሚባል የኢትዮጵያ መከላከያ ሰራዊት የተኮሰው መቀሌን ይዘን ወደ ተከዜ በረሃ ከሄዱ በኋላ ሮኬት የሚባል አልተጠቀምንም እያለን አልተጠቀምንም። እኛ ኢንፍራስትራክቸር እንደ እንትን ነው የተሸነሸነው። ይሄ ብቻ አይደለም። ከአስር ሺህ በላይ እስረኛ መቀሌ ብቻ። በነገራችን ላይ በድፍን ትግራይ ከሰላሳ ሺህ በላይ እስረኛ ተፈቷል። ይሄን እኮ ድሮ አናቅም። እኛ ሰው እንዲህ ሲታጎር እንደነበረም አናቅም። መቀሌ ብቻ ከአስር ሺህ በላይ እስረኛ ፈተዋል። እስረኛው ይዘርፋል፣ የእነሱን ዝራጅ ይዘርፋል። መከላከያም የሚያበላሸው ነገር አለ። ሌሎች ኃይሎችን ተጨማምሮ ህዝባችን ጉዳት ላይ ነው ያሉ። የዚህ ሁሉ ጉዳት መነሻ ኢሪስፖንስብል የሆነው ኃይል ቢሆንም ገፈቱን ምስኪኑ ህዝብ ነው እየቀመሰ ያለው። ይህ ህዝብ አንድ ነጥብ ስምንት ሚሊዮን ህዝብ በሴፍቲነት እየኖረ ተጨማሪ እዳ አይገባውም ነበር። አይገባውም፣ ለትግራይ ህዝብ ጦርነት፣ ግጭት አይገባውም። የተሸከመው ጆንታ ኃይል በእጁ ላይ የነበረው ደምና ኃጢአት አስክሮት ተጨማሪ እዳ መጣ። ይህ ያስከተለው ኮንሴኩንስ በጣም ብዙ ነው። የእኛ የህግ ማስከበር ዘመቻ ሶስት የተለዩ ዓላማዎች አሉት።